ሰላም፣ ሰላም ጤና ይስጥልኝ የኔ ቤተሰቦች፣ ሁላችንም ሰላም ብያለሁ። ቲጂቱብን ላይ ኮሜንት፣ ሸር እያረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሰሞኑን እያየ ነው ያለ ነው የእህታችን እንግዲህ ገና በልጅነቷ ተምሬ ከትልቅ ደረጃ እደርሳለሁ ብላ ዩኒቨርሲቲ ደምቢዶሎ ከሚባለው ደርሷት ከዛ እሷ አልገለጸችም እሷ ደምቢ ዶሎ ከሚባለው ዩኒቨርሲቲ ሂጄ ህክምና ተደረገልኝ ነው ያለች። ግን ፈስ ያለበት ዝላይ አይችልም ነው የሚባል አይደለ? እንግዲህ ወጥተው ይናገራሉ። የጊዮርጊስን ግብር የበላ ለፍለፍ ለፍለፍ ይለዋል። አንደኛ ከኢቢኤስ ላይ ቪዲዮ ወዲያው እንዲወርድ አድርገዋል። ሁለተኛ ደግሞ እነሱ አልተጠሩ ራሳቸው አለን ብለው መጡ። እንከሳለን ብለዋል። ቆይ ኢትዮጵያ ውስጥ እኔ ግርም የሚለኝ ማለት ነው በቃ ፍትህ የሚባል ነገር የለም። ሰው የደረሰበትን ስቃይ መናገር አይችልም። ልጅቱ የእውነት ነው የምላችሁ፣ የእውነት እኔ በጣም ነው ያለቀስኩኝ። በጣም ነው ያሳዘነች። እስከ ዛሬ ብዙ ታሪኮች ሰምቻለሁ። ብዙ ስቃይ፣ ብዙ እንግልት ሰምቻለሁ አይቻለውም ግን የዚች ልጅ ደግሞ በጣም ለየት ይላል። የሚያሳዝነው ነገር ለስድስት ከደፈሯት በኋላ እየተቀያየሩ ማህጸኗን እየጨቃጨቁ ቆይ፣ ማለት ወንድነት ማለት እንደዚህ ከሆነ ቢቀርስ። አሁን ይችን አንዲት ፍሬ ህፃን ልጅ አጠቃኝ ወይም አሰቃየናት ብላችሁ እውነት ልታወሩ ነው? ሞራን ይኖራችኋል? አይኖራችሁም? ግን ፈጣሪ ፈጣሪ የእጃችሁን የስጣችሁ ነው የምል። በዛ ላይ ከስቃይ ላይ ስቃይ፣ ከቁስል ላይ ቁስል፣ ሰው እንዳይረዳት አደረጋችሁ፣ አፈናችኋት እና አብይ አህመድ ሴት ልጅ ወልደሃል እንዲሁም ሌሎቻችሁ ማለት ነው፣ ከልጆቻችሁ ላይ ይድረስ። ሌላ ምንም ነገር የምለው ነገር የለም። እውነት ልብ ይሰብራል። በዚች ልጅ ያላዘነ ያላለቀሰ ልቡ ያልተሰበረ ልቡ ያልደማ ሰው የለም። ሰው በሀገሩ ላይ ይህን ያህል ስቃይ አመት ከስድስት ወር እየተጫወቱባቸው በጫካ ወስደው፣ ሌሎቹስ የት ሄዱ? ሌሎቹ ተማሪዎችስ፣ እነሱንም ልትክዱ ነው? እናንተ እኮ መካድ አዲሳችሁ አይደለም። ሁልጊዜ ሁሉን ነገር እንደ ካዳችሁ ሁሉም ነገር አልተፈጠረም እንዳላችሁ የተፈጠረን ነገር አልተፈጠረም እያላችሁ ትክዳላችሁ። አይን ያወጣ ውሸት። ማርያም፣ ልጅቱ በጣም ነው ያሳዘነች። ይች ልጅ ያላሳዘነችው አለች ብዬ አላቅ። ለማውራት ራሱ በጣም ይከብዳል ምን ብዬ እንደማወራ ራሱ አፌ ሁሉ እየታሳሰረ ነው። እስከ መቼ ነው ቆይ እንደዚህ ማለት እንዴ? ሰው በሀገሩ በሰላም ወጥቶ መግባት አይችልም ወይ? እንደገና ደግሞ ተፈራርቀው ከደፈሯት በኋላ እንደዛ በእንትን እንደዛ መጨቅጨቅ እንደዛ እንትን ማለት ምን ይሉታል? ምን አይነት ቤተሰብ ቢወልዳችሁ ነው? ምን አይነት እኔ እንጃ። ፈጣሪ እንዴት አድርጎ ነው የፈጠራችሁ? እናንተ ሰው ሳትሆኑ ሰይጣን አውሬዎች ናችሁ ማለት ነው። በሴት ላይ እንደዚህ ግፍ የምሰሩ ሴትን ልጅ የምታሰቃዩ የት እሺ፣ የኢትዮጵያ ሕዝብ የት ሂዶ ይኖርላችሁ? ባዶውን ቦታውን ይዛችሁት ልትቀሩ ነው? እኛ ብቻ አዋቂ እኛ ብቻ ነዋሪ እኛ ብቻ ሁሉን ነገር በቃ እናድርግ፣ የምትሉ እነ ስም አይጠሩሽ ማለት ነው። መቼም ይገባችኋል፣ አይገባችሁም። እናንተ ለነገሩ ድንጋይ ከድንጋይ ድንጋይ ላይ ውኃ ቢፈስ ምንም ትርጉም የለውም። ወታችሁ ተጫጫችሁ ልጅቱ እውነቱን የደረሰባትን ስቃይ ስለተናገረች ወታችሁ። እናንተ በዚህ ከዚህ አልተማረችም ከዚህ እንትን አላለችም እያላቸው ወታችሁ። ደግሞ ምን ምን ይመስላሉ፣ በኪዳነ ምሕረት አውሬ አውሬ ሁሉ ሰይጣን፣ የሰይጣን ቁራጭ ሁሉ ፖሊሲ የተባለውም ወጥቶ መግለጫ የሰጠው ያኔ የዩኒቨርሲቲው ዋና ጠቅላይ ነው። ይጠቅለለው የአባት አምላክና ማለት ነው ጠቅላይ እና ምናምን ያለው አፈር ያብላው። ምን ይመስላሉ ለነገሩ እንደናንተ አይነት እኮ ለሰው አይራራም። አውሬው ሁሉ ከቁስሏ ላይ ቁስል፣ ከስቃዩዋ ላይ ስቃይ፣ እንደገና ልጅቱ እንዳትረዳ። ምን አይነት መሀይም ናችሁ ግን? የሰው ቁስል የማይገባችሁ ሲሆን ልጅቱን አቅርባችሁ መጠየቅ፣ መርዳት፣ አይዞሽ ማለት ነበረባችሁ፣ ማበረታታት ነበረባችሁ። ግን እናንተ አልረታ ባይ ውሸቷ ነው ትላላችሁ። ልጅቱ እንዴት ነው ውሸቷን የምታወራ? ምን ልታገኝ ነው ውሸቷን የምታወራ? የደረሰባትን ስቃይ፣ የተንገላታችውን ወታ ስለተናገረች በሽተኛ ልጅ ይዛ እሷ በሽተኛ ሆና ተምራ ከትልቅ ደረጃ ደርሳለሁ ያለች ልጅ ያው ስንኩልኩል አድርጋችሁ አትቀራችሁ። የልብ ህመም በሽተኛ አድርጋችሁ አትቀራችሁ። ልጇ በሽተኛ፣ እሷ በሽተኛ ከበሽታዋ ላይ እናንተን በሽታ ጨመራችሁባት፣ ውሸቷ ነው እያላችሁ። ፈጣሪ ፈጣሪ ከእናንተ ላይ ይፍረድ፣ ከእናንተ ቤት አንኳኩቶ ሳይውል ሳያድር ይፍረድባችሁ። የእውነት ነው የምላችሁ። የዝች ልጅ እንባ ፈሷ አይቀርም። የዝች ላይ ስቃይ እንደዚህ ተሰቃይታ እንደዚህ ተንከራታ አመት ከስድስት ወር በጫካ ያለ ምግብ ያለ ውሃ ያለ ቅያሬ ልብስ፣ በዛ ላይ የሴት ልጅ ናት። የሴት ልጅ ብዙ ነገር ያስፈልጋታል። ያን ሁሉ ተቋቁማ ፈጣሪ ከዛ ሁሉ ስቃይ አትርፏት። እነሱ እንኳን ገለናት ሙታለች ብለው ትታዋት ነው የሄዱ። ግን ፈጣሪ አትሙት ያለ ነፍስ አትርፎ ለምስክርነት አበቃት። ተናገረች፣ የደረሰባት እንግዲህ እናንተ ሸመጠጣችሁና፣ ባለጊዜዎች ማለት ነው። ባለጊዜዎች ሸመጠጣችሁና ውሸቷ ነው ትላላችሁ። በጣም ያማን፣ በጣም ያሳዝናል። ፈጣሪ የእጃችሁን ይስጣችሁ። መፌቴ ማርያም ሳይውል ሳያድር የዚች ልጅ እምባ ትመልስላት። እናንተ ምናችሁ ተነካ? ባለጊዜ ናችኋ ምናችሁ ሳይነካ መታችሁ። አንዱ በዛ መግለጫ ይሰጣል፣ አንዱ በዛ መግለጫ ይሰጣል። ሚዲያውን አጨናነቃችሁት። ምን ነው ሌሎቹን ተማሪዎቹስ የተወሰዳቸዋቸው ቤት ይቁጠረው እንጂ ስንት ስንት ስንት ተማሪዎች ታፍነው ተወስደው እስከ ዛሬ ድረስ ያልተመለሱ አሉ። እነዛን ምን እንዳረጋቸዋቸው አይታወቅም። ጊዜው ይዘገያን እንጂ እነዛም እግዚአብሔር ካተረፋቸው መጥተው ለምስክርነት ይበቃሉ። ኃይል የእግዚአብሔር ነው። ገዳይም እግዚአብሔር ነው። አንዋሪም እግዚአብሔር ነው። ትረፍ ያላት ነፍስ ትተርፋለች። ምን አይነት አረመኔ ናችሁ? ምን አይነት ማለት እናንተ ከሰው ነው የምትመደቡት? እኔ አላቅም? እንደዛ ልጅቱ እየተናገረች ለመናገር እንኳን አቅም አቷ እኔ ምን እንደምል እራሱን ያላቀ ካነጋገሯ እኮ መረዳት ይቻላል። ከፊቷ ኮ ማንበብ ይቻላል። ፊቷ እኮ ይናገራል። ለመናገር እኮ አቅም አጣራት። ውስቁን ልብላ ወታ ሜካፕ ተቀብታ፣ ፀጉሯ ተስተካክሎ፣ ምን ተስተካክሎ ኢቢኤስ ላይ ስለቀረበችንም ውስጧስ፣ ውስጧ ስንት መከራና ስንት ችግር ነው ተሸክማ ያለህታችን ይህን ይህን እንኳን አልተረዳችሁ እናንተ አውሬዎች ማለት ነው፣ ሰይጣኖች ማለት ነው። እንዴት ከእናንተ ጋር ሰው ይኖራል? ምን አይነት አስተሳሰብ ነው? ምን አይነት አስተዳደግ ነው? እንዴት ይህን ያክል በሰው ላይ እንዴት ሰው ይጨከናል? እንዴት የፈጣሪን ፍጡር እንደዚህ ጨከናችሁ ከመድፈራችሁ መድፈራችሁ ሳይበቃ ቀርቶ በስለ በዛ ላይ ፈጣሪ አትርፏት ለምስክርነት ስትበቃ ውሸቷ ነው ብላችሁ ድምጿን አሳፈናችኋት፣ ቪዲዮውን እንዲጠፋ አደረጋችሁት። ግን እድሜ ለሚዲያ ኢቢኤስ ላይ ቢወጥ ቢነሳ ቪዲዮ ሁላችንም በእጃችን ይዘነዋል። ለታሪክ ይቀመጣል። ታሪክ አይረሳውም። እናንተ ውሸት ነው ብትሉ ማንም አያምናችሁም። ውሸታሞች ቀጣፊዎች ሌባዎችን፣ ማን እናንተ ናችሁ። የኢትዮጵያን ህዝብ እንደዚህ እያሰቃያችሁ እያንገላታችሁ የምትበሉ ደማቸውን የምትጠጡ ስጋቸውን የምትበሉ የህዝቡን እናንተ አውሬዎች፣ በጣም ጨካኝ ናችሁ። እውነት የዚች ልጅ ሀቅ እመቤት ማርያም ታውጣላት። ሀቋን መቼም አደብቁትም። እናንተ ባለ ጊዜ ሁናችሁ ልጅቱን ልትገድሏት ልጅቱን ልታፍኗት ትችላላችሁ። አንድ ወጥታ ተናግራለች። ለታሪክ ነው የሚቀመጥ።